በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ሐሙስ የሚጸለይ መዳኛችን የባህሪያችን መመኪያ ለሆነች አምላክን ለወለደች ለመቤታችን ማርያም እናቴ የሆነች የቅድስት ሐና ድርሳንና ገድል ይህ ነው። ጸሎቷ በረከቷ ከሁላችንም ጋር ይሁን ለዘላ ዓለሙ አሚን። በእውነት እንግዲህ የነቢያትን ትንቢት እንናገራለን። እግዚአብሔር ለአባታችን አዳም የተናገረውን ስሙ። እኔ በአምስት ቀን ተኩል እመጣለሁ፣ ከልጅ ልጅህ እወለዳለሁ። ያን ጊዜም በምሕረቴ ብዛት ፈጽሜ ይቅር እልሃለሁ አለው። አምስቱን ሺህ ዓመት እንደ አምስት ቀን፣ አምስቱን መቶ ዓመት እንደ ግማሽ ቀን እንዳደረገው አስተውሉ፣ ተረዱ። ነቢዩ ዳዊት በ89ኛው መዝሙር 1ሺ ዓመት በአንተ ዘንድ ትላንት እንዳለፈች እንዳንዲት ቀናት አለ። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፈ ኪዳን 150ውን ዘመን የጴንጤቆስጤና የፋሲካ የአባቴ መምጫ ይሆናል አለ። አንድ ሺውን ዓመት መቶ ዓመት አደረገው። ኢሳይያስም በዚህ ዓለም 545 ዘመን ይቀመጣል አለ። ስለ ጌታችን አመጣጥ ስለ መቤታችን ቅድስታና ከብሉይና ከአዲስ መጻሕፍት እነሆ ምስክር አስቀመጥንላችሁ። ከዚህ በኋላ ቅድስታና ጸነሰች እግዚአብሔርን እያመሰገነችም ዘጠኝ ወር ቆየች። ዘጠኝ ወር ሲሆናትም ደም ግባቷ ያማረ መልከ መልካም ሴት ልጅን ወለደች። ቅድስታናም አዋላጂቱን የወለድሁት ምንድን ነው ሴት ናት ወይስ ምንድን ነው? አለቻት አዋላጂቱም ደምግባቷ ያማረ መልከ መልካም ሴት ልጅ ናት አለቻት። ብጽዕት ሐናም ነፍሴ እግዚአብሔርን ታላቅ ታደርገዋለች አለች። ስሟንም ማርያም አለቻት። አናም ከወለደች አርባ ቀን ሲሆናት ታጠበችና ልብሶቿን ለበሰች፣ ልጇንም አጠበቻት። ለወለደቻት ለእርሷ አንዲት ብላቴና ናትና ለወለደቻት ምርጥ ናት የተባለችም እመቤታችን ናት። እናቷ የተባለችም ቅድስት ሐና ናት። እመቤታችን ማርያም ስድስት ወር በሆናት ጊዜም አምስት የእግር እርምጃ ያክል ሄደች፣ ተመልሳም በብፅዕት ሐና እቅፍ ተቀመጠች። ያን ጊዜም የእግዚአብሔር መልአክ ወሰዳት፣ ብፅዕት ሐና በብዙ ድካም እስከምታገኛት ድረስም ለትንሽ ጊዜ ሰወራት። ከዚህ በኋላ ብፅዕት ሐና ያው እግዚአብሔር የእች ነፃን ብላቴና ወደ እግዚአብሔር ቤተ መቅደስ እስከመወስዳት ድረስ ብቻዋን ትመላለስ ዘንድ አይተዋትም። ከዚህ በኋላም ለብቻዋ ቤት ሰራችላት። አንድ ዓመት እስከሚሆናት ድረስም በቤት አስቀመጠቻት። ያን ጊዜ ምያቄም ስለ ልጁ ስለ ግዝትነ ማርያም ታላቅ በዓልን አደረገ ስለ ልጁ ስለ እግዝእትነ ማርያም ካህናትን፣ የእስራኤል መምህራንን፣ የህዝቡን ሽማግሌዎችንም ጠራ። ሜሉን ገቹንም፣ ሰንጋውን አረደ፣ ሁሉንም አጠገባቸው። አባቱ ኢያቄምም ይህችን ብላቴና መቤታችን ማርያምን ወደ ካህናት ወሰዳት። ሁላቸውም ሁሉን የሚገዛ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ አምላካችን እግዚአብሔር ይህችን ብላቴና ይባርካት፣ ከጥፋት ነጻ ታውጣን ዘንድም ያማረ ፍሬ ያድርጋት ኃይለንና ብርታትን ይስጣት ስሟም ለዘላለሙ የገነነ ይሁን አሜን እያሉ አመሰግኗት ሁሉም አሜን ይሁን ይሁን ይደረጋሉ ከዚህ በኋላም ወደ ሁሉም ሊቃነ ካህናትና ወደ ህዝቡ ሽማግሌዎች ወሰዷት ሁሉም በየማዕረጋቸው በየነገዳቸው መረቋት ዓለምን የያዘ በአርያም የሚኖር የአብርሃም የይስሐቅና የያዕቆብ አምላክ እግዚአብሔር ላይዋንም ውስጧን የሚባርክ እያሉ እንዲህ መረቋት። ከዚህ በኋላም እናቷ ወሰደቻት፣ ወደ ሠራችላትን ቤት አስገባቻት። ብጽዕታናም እግዚአብሔርን በቅዱሳን ምስጋና አመሰግነዋለሁ፣ ፈጽሜም አወድሰዋለሁ፣ ከፍ ከፍም አደርገዋለሁ፣ ደስም አሰኘዋለሁ። ዛሬ በረከት ፍሬ የሌለሽ አንቺን የመባሽን ቁርባንሽን አንቀበለሽን ባሉኝ ጊዜ ከእስራኤል ወገኖች ስድብን ሽሙጥንና የሀፍረት ነገርን ከእኔ ያርቋልና አለች። ስለዚህም አርባ ቀንና አርባ ሌሊት ከምግብ ምንም ሳልቀምስ ቆየው ቆየው ልቡናዬ የሚቅበዘበዝ ሕይወት የሚያልተረጋጋ ነበርና ይህ ሁሉ ያገኘኝም ከሕዝቤ ወገን ከወንዶቻቸውና ከሴቶቻቸውም ነው። ከሴቶችና ከወንዶች አገልጋዮችም ሲሰድቡን መብሌም መጠጥ መራራ ሆነብኝ። ወንድሞቼም እህቶቼም ዘመዶቼም ከበቡኝ ሰደቡኝም። ከሚያረጋጉኝ ይልቅም አንቺ ማህፀንሽ የደረቀ ይሉኛል። የሮቤል ነገዶችም በየነገዳቸው በየሴቶቻቸው፣ በየቤቶቻቸው እንዲሁ ይሉኛል። ከእስራኤል ነገዶች ሁሉ እስከ ብንያም ነገድ ድረስ በየነገዶቻቸው፣ በየሴቶቻቸው፣ በየግላቸው ያሙኝ አልደከሙም። በአንድነት ሰደቡኝም በእኔ ላይ ተነሱ። ነገር ግን ዛሬ ሁሉን ቻይ ለሆነ እግዚአብሔር ምስጋና ይገባል። አሸናፊ ለሆነ ለእግዚአብሔርም ምስጋና ይገባል። ላለ ለነበረና ለሚኖር ለእግዚአብሔር ምስጋና ይገባል። እግዚአብሔርን አመስግኑት፣ የኃይሉን ገናንነት አመስግኑ፣ ቻይነቱን አመስግኑ፣ የገናንነቱን ብዛት አመስግኑ። በከበረው ድምፅ አመስግኑት፣ በመዝሙርና በመሰንቆ አመስግኑት፣ በአውታርና በእንዚራ አመስግኑት፣ ድምፁ በሚያምር ጽናጽልም አመስግኑት። በጽናጽልና በእልልታ አመስግኑት። ሰውነት ሁሉ እግዚአብሔርን ያመሰግነዋል። ሙሴና አውሴ በእኔ ይደሰታሉ። በመወለዴም የእሴ ልጅ ዳዊት ያመሰግናል። ስለዚህም እንግዳና መጻተኛ አልሆንኩም። ከእንግዲህ ወዲህ ወደ እግዚአብሔር ቤተ መቅደስ ሄጄ በደልን ይቅር የምትል አምላክ የእግዚአብሔር ሆይ ለአንተ ምስጋና ይገባል እል ዘንድ ይገባኛል። ጠቃሚ ለጉስቁልና የመረዳት የሆንኸኝ አምላኬ ሆይ ለአንተ ምስጋና ይገባል አለች። ብፅዕት ሐና እንዲህ እያለች ስትጸልይም በሚያምር ድምፅ ሲያመሰግኑ በስድስት የእሳት ክንፎችም ሲጋርዱት አስራ ሁለቱን ሊቃነ መላእክት ተመለከተች በእሳት የተሸፈኑ እነዚህም ሚካኤልና ገብርኤል፣ ሱራፌልና ኪሩቤል፣ ሩፋኤልና ኡራኤል፣ ሱርያልና ሰላትያል፣ ሳቁኤልና ራሙኤል፣ ሰዳክያልና አናንኤል ናቸው። የአብ ሙሽራ ማርያም ሆይ ከተለዩት የተለየሽ ቅድስት ማርያም ሆይ ለአንቺ ምስጋና ይገባል ሲሉ ሰማቻቸው። ለክርስቲያኖች የሰርጋቸው በዓል የሆነሽ ቅድስት ማርያም ሆይ ደስ ይበልሽ። የናዝራውያኑ የተድላቸው በዓል ማርያም ሆይ ደስ ይበልሽ። የመንግሥተ ሰማይ ቁልፍ የሆነሽ ማርያም ሆይ ደስታ ይገባሻል። የአዳም ልጆች ሁሉ የነፃነት በዓላቸው ትሆኝ ዘንድ የተገባሽ ማርያም ሆይ ደስታ ይገባሻል። በምድራውያንና በሰማያውያኑ መካከል አስታራቂ ለመሆን የተገባሽ ማርያም ሆይ ደስታ ይገባሻል። የፈጣሪያችን እናት ትሆኝ ዘንድ የተገባሽ ቅድስት ማርያም ሆይ ደስ ይበልሽ። አንቺን ብጽዕት አና ሆይ ብጽህና ክብር ይገባሻል። ይህን ያህል ዘመን መካን ሆነሽ ኖርሽ፣ በወለድሽ ጊዜ እነሆ የሰማያውያንና የምድራውያኑን እመቤት ወልደሻልና አና ሆይ የእግዚአብሔር አያቱ ሆነሻልና ብጽዕት ነሽ የዳዊትና የእስራኤል ነገሥታት ሁሉ መቤታቸው የሆንሽ ሀና ሆይ ብጽዕት ነሽ። በሰማይ የሰርግ ቤት እንቀበልሽ ዘንድ እኛ የታዘዝንልሽ ቅድስት ሀና ሆይ ብጽዕት ነሽ አሏት። እንደዚህ ብለው ከእርሷ ተሰወሩ። ይሆን ዘንድ ያለውን የነገሩን ምስጢር ሰምታም አደነቀች፣ እግዚአብሔርንም አመሰገነች። ስለ እርሷ የተደረገውንም ፈጽማ አደነቀች። ከእስራኤል ሴቶች ሁሉ ለብጽዕታና ክብርና ገናንነት የሰጠ እግዚአብሔር የተመሰገነ ይሁን። ጸሎቷና በረከቷ ከእኔ ጋር እንደዚሁም ይህን ጸሎት ከተከታተሉት ጋር ከሁሉም ህዝበ ክርስቲያን ጋር ይሁን ለዘለዓአለሙ አሜን። በእውነት የተወደዳችሁ ህዝበ ክርስቲያን ወንድም እህቶቼ ሆይ ያገኘንን ነገር በብዙ ማስተዋል እንነግራችኋለንና ስሙ። እግዚአብሔርን የሚፈራ አንድ ሰው ነበር። ዘውትር የሚጸልይ ነበር። በቀንም በሌሊትም እንደ መላእክት ይተጋ ነበር። የመላእክትንና የቅዱሳን ሰዎችንም በዓል ያደርግ ነበር። የተጋደሉ ሰማዕታትን በዓል፣ የደናግል መነኮሳትንና የሁሉንም ጻድቃን በዓል ያደርግ ነበር። ምስጢራዊ ነገርንም እንደ ተመለከተ ተናገረ። ሐናና እያቄም ነጭ ልብስ ለብሰው በራሳቸውም ገሩ አክሊል ተቀዳጅተው ተመለከትኋቸው። በአብ፣ በወልድና በመንፈስ ቅዱስ ዙፋን ፊት የቆሙ ጌታችን፣ አምላካችን፣ ንጉሳችን፣ አዳኛችንና ፈጣሪያችን አቤቱ እያሉም ሰገዱ። እኛ አንተ ያከበርከን ከፍ ከፍ የሚያደረግህን ብሩካንን የዓለም መድኃኒት አንተን የወለደች ማርያምን በመውለዳችን ስለምን ስማችንን በዓለሙ ሁሉ የተሰማና የታወቀ አላደረግከውም? ስማችንን የታወቀ ብታደርገው ኖሮ መታሰቢያችንን በዓላችንን ባደረጉልን ነበር። ለሰማዕታት፣ ለመላእክት፣ ለጻድቃንና ለደናግል በፊት ሞገስን ላገኙት ሁሉ እነሆ መታሰቢያቸውን ሲያደርጉ እናያለንና አቤቱ ሆይ፣ መታሰቢያችንን ለሚያደርግ ሰው ሞገስን ስጠው። በስማችን ምጽዋትን የሚሰጥ ሰው ሁሉ በአንተ ዘንድ ዋጋው ምንድን ነው? አሉት። መታሰቢያችሁን ያደረገ በስማችሁ ቤተክርስቲያናችሁን ያነጸ የገድላችሁን መጽሐፍ የጻፈ ያጻፈ፣ ያነበበውን፣ ያስነበበውን፣ የሰማውን፣ ያሰማውን በሚመጣው ዓለም እኔ አስደስተዋለሁ፣ ኀጢአቱንም ሁሉ አጠፋለታለሁ፣ የበደሉንም ደብዳቤ እደመስሳለሁ አለ። በክርስቶስ የተወደዳችሁ ወንድም እህቶቼ ሆይ፣ ዛሬም እያቄ ምንና ሐናን አክብሯቸው፣ አግኗቸው፣ ውደዷቸውም። እነርሱ አምላክን የወለደች የእመቤታችን ማርያም ወላጆች ናቸውና፣ ክብርና ልዕልና ይገባቸዋል። እናት ልጇን በማታድንበት በፍርድና በስቃይ ቀን ለእናንተ ረዳት የሆኗችሁ ዘንድም በዓላቸውን አድርጉ። እውነት እላችኋለሁ ይቅር ይላችሁ ዘንድ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ እነርሱ እንዲለምኑላችሁ። አሜን በእውነት እርሱ በሚያምኑብኝ ስም ቀዝቃዛ ውሃ ያጠጣ በእኔ ዘንድ ዋጋውን አያጣም አለ። የሚያከብራቸው ብፁ ነው እነርሱ ያከብሩታልና። የሚወዳቸውን ብፁ ነው እነርሱ ይወዱታልና። እነርሱን የሚያመሰግን ብፁ ነው እነርሱ ያመሰግኑታልና። የሚቀድሳቸውን ብፁ ነው ይቀድሱታልና። ብፅዕትና ቅድስት የሆነች ሀና እንዲሁም ቅዱስ ኢያቄም መታሰቢያቸውን ለሚያደርግ ሰው ወደ እመቤታችን አምላክን ወደ ወለደች ወደ መድኃኒታችን ወደ ኢየሱስ ክርስቶስ እናት ይለምናሉ። በእርሱ ላይ ፍርድ በተፈረደበት ጊዜም እመቤታችን ቅድስት ድንግል ማርያም በተወደደው ልጇ በጌታችን ፊት ትቆማለች። የአባትና የእናቴን የኢያቄምና የሐናን መታሰቢያ ለሚያደርጉትም ትለምንላቸዋለች። ኃጢአታቸውንም ሁሉ ታስተሰሪያለች። ወደ ዘላለም ሕይወትም ትመራቸዋለች። እንደዚሁም ሁሉ በምንተማመንበት ጸሎቷ ሁላችንንም የመንግሥተ ሰማያት መንገድን ትምራን፣ ከጥፋት ሞትም ታድነን ለዘለዓለሙ አሜን። በእውነት የድኅነት ብላቴና ብፅዕታና ሆይ ሰላምታ ይገባሻል። የይቅርታ ብላቴና ብፅዕታና ሆይ ሰላምታ ይገባሻል። የልዕልና ብላቴና ብፅዕታና ሆይ ሰላምታ ይገባሻል። የጽድቅ ብላቴና ብፅዕታና ሆይ ሰላምታ ይገባሻል። የክብር ብላቴና ብጽዕታና ሆይ ሰላምታ ይገባሻል። የአዳምና ሔዋን ልጅ የምትሆኝ ብጽዕታና ሆይ ሰላምታ ይገባሻል። ሃዳስ ጣዋ ለተባለች እመቤታችን እናት የሆንሽ ብጽዕታና ሆይ ሰላምታ ይገባሻል። ብጽዕታና ሆይ እመቤቴ እልሻለሁ ነፍስን ከባህር የምታሻግሪ የህይወት መርከብ አንቺ ነሽልሻለሁ። ስለ ብዙ ቃል ኪዳንሽ በባህልሽ ቀን በተሰበሰብንበት በዚህች ቦታ የእርሻችን ፍሬም በጸሎትሽ አይጉደል። በበሽታ ከመሞት አድኝን። ካንበጣ ከበረድ ያድነን። የኃጢአት ጨለማም ከእኛ ይወገድ። ጠላታችንም ለልጅ ልጅ ሁሉ ይረገጥ። ለዘላዓለሙ አሜን። በእውነት አምላክን የወለደች እመቤታችን ቅድስት ድንግል ማርያምን የወለደቻት የተቀደሰችና ለቅድስና የተመረጠች የሀናን ዜና የምትናገር ይህችን መጽሐፍ የጻፈውን በብዙ ትጋትና ንቃት ያጻፈውን ሰው ስም ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በማይናወጥና በማይወድቅ የወርቅ አምድ በሚያበራና በሚያንጸባርቅ በወርቅ ቀለም ስሙን ይጻፍ። የጽድቅ ጌታን ፈቃድ ያደረጉ ምዕመናን በተሰበሰቡበት ቦታም የሚያንጸባርቅ የሰርግ ልብስን ለብሶ በጸሎቷም ተውቦ በደስታ እየሳቀ በመካከላቸው ተሰብሳቢ ሆኖ ይቀመጥ። ጠባዩ ከመነኮሳት ጠባይ የተለየ ሆኖ ኃጢአት በመስራቱ በኃጢአት ባህር የተዋጠውንም የልብሷ መዓዛ ሃንክሶና ቁስጥ ከሚባል ሽቱ ይልቅ በሚበልጥ በዚች ባህና ጸሎት የልጇ ልጅ ጌታችን ኢየሱስ ክርስቶስ የዕዳ ደብዳቤውን ይደምስስለት፣ ይቅደድለትም። በማይሻርና በማይለወጥ ጌትነቱም ከእርሷ ጋር በቀኝ መቆምን ያድለው ለዘላለሙ አሜን። አሜን ይሁን ይደረግ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ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 በቅርብም በአካል በሩቅ እንበያ ያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን እህተ ስላሴ ፍቅርተ ማርያም እና ወለተ መስቀል አጸደ ማርያም አና ማርያም ስርጉተ ማርያም ወለተ ኪሮስ ወለተ ማርያም ፍቅርተ ማርያም ወለተ ጻድቅ ወለተ ማርያም ወለተ ማርያም ፍሬ ሰንበት አጸደ ማርያም እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ማርያም ኃይለ ማርያም ወለተ ኪዳን ወለተ ሚካኤልና ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ወለተ ማርያም ገብረ ሥላሴ ገብረ መድን ወለተ ኢየሱስ ወለተ ኪዳን ወለተ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ወልደ ገብርኤል ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ስላሴ ገብረ ኢየሱስ ጸገነት ዮርዳኖስ ወለተ ገብርኤልና ገብረ ጊዮርጊስ ወለተ ማርያም ወለተ ቂርቆስ ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ስላሴ ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ገብረ ስላሴ ወለተ መድንና ገብረ መድን እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርሚያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወለተ ሳራ ወለተ ሳራ ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ አቤል ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ ብሩክ ወልደ በረከት ወለተ ሰንበትና ወለተ ጻድቅ ወለተ አማኑኤል ሳሙኤል ብሩኖ ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ወለተ ሰንበት ማሪቱ ኃይሉ ወለተ ስላሴ ወለተ ስላሴ ኃይለ ገብርኤል ገብርአብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ አጸደ ማርያም፣ ወለተ ሀና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ስላሴ፣ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በህይወት በጤና ያቆያችሁ እድሜ ዘመናችሁ የተባረከ ይሁን ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ገብረ ህይወት፣ እህተ መላእክት፣ ወለተ ወልድ፣ አመተ ጻድቅ ተክለ ጻድቅ፣ ጌጤነች ደስታ፣ ሙሉ ማማ፣ ወለተ ስላሴ፣ ወለተ ጻድቅ፣ ወለተ ጽዮን፣ ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን በአጸደ ሕይወት በገነት በመንግስተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሳትጠብቁ ለዚያ በቃን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። በእውነት አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው፣ ዛሬም ዘወትርም ለዘለዓለሙ። አሜን። አቡነ ዘበሰማያት